ከሀበሻ ቴክኖሎጂ አንድ ላይ ለዛሬ ይዤላችሁ የቀረብኩት እንግዲህ በጣም በጣም ትወዱታላችሁ ብዬ አስባለሁ። በጣም አሪፍ የሆነ አፕ ነው። እንግዲህ ሰሞኑን ፌስቡክ ላይ ምናምን ብዙ ጊዜ ሞባይል ላይ እና ኮምፒውተር ላይ እንደዚህ ለብዙ ሰዓታት መቀመጥ ምን ያህል ጉዳት እንዳለው እያየ ነው የአይን ካንሰር እንደሚያስይዝ ያው በቅርቡ የተለያዩ ዜናዎች እየወጡ ነው ያሉት። እና ለዚህ መፍትሄ የሚሆን በጣም ጥሩ አፕ ነው ማመጣላችሁ። በተለይ ምሽት ላይ በምንጠቀሙ ሰዓት፣ ብዙዎቻችን ፌስቡክ ምናምን ከስራ ስንመለስ ምኝታችን ላይ ጋደም ብለን ነው የምንጠቀመው እና በዛን ሰዓት መብራት ስለሚጠፋ አይናችን ላይ የሞባይል ጨረር ብዙ ጉዳቶች ያመጣልና ለዛ መፍትሄ የሚሆን በጣም አሪፍ የምትወዱት አፕ ነው። ቅርታ እንግዲህ ጉንፋን ትንሽ አስቸግሮኛል። ከዛ በተጨማሪ እንግዲህ ለኢትዮጵያ እንግዲህ ሁለት ሺ አስራ ስድስት በጣም አሪፍ ዘመን ነው ብዬ አስባለሁ። ከዚህ በተጨማሪ እንግዲህ ማንኛውንም ዌብሳይት ለምሳሌ አልጀዚራ ሊሆን ይችላል፣ ቢቢሲ፣ በቃ ማንኛውንም ዌብሳይት በአብዛኛው በቃ የሚባሉ ዌብሳይቶችን ወደ አማርኛ የሚተረጉምልን ሌላ አፕ ከዚህ በፊት አቅርቤላችሁ ነበር። ያ አማርኛን ቴክስት ጽፈን የሚቀይርልን ማለት ነው፣ ወደ እንግሊዝኛ፣ ወደ ተለያዩ ቋንቋዎች። ይሄ ደግሞ ዌብሳይቶችን ኢንተርኔት ላይ የምናገኛቸው ዌብሳይቶች ቀጥታ እንደሚባለው የሚተረጉምልን አፕ ነው ማሳያችሁ። ከዛ በተጨማሪ እንግዲህ ሌሎችም አፖች ይኖሩኛል። እነዚህን አፖች እንግዲህ በቅርቡ አወጣላቸኋለሁ። ለዛሬ እነዚህን አቀርብላቸኋለሁ ማለት ነው። ስለዚህ ወደ መጀመሪያው አፕ እንመለሳለን። የመጀመሪያው አፕ እንግዲህ ትዋይላይት ነው የሚለው እንደምታዩት እንግዲህ አይከኑ ይሄን ይመስላል። እና ምንድነው ጥቅሙ? ይሄ እንደዚህ በምንተኛ ሰዓት ይሄ ብሉ ላይቱን በመቀነስ ላይት፣ ነጭ ላይት የሚያበራው ላይት እሱን በመቀነስ ለአይናችን ጉዳት የሚያመጣውን ጨረር በመቀነስ በቃ በጥሩ ሁኔታ የምንጠቀመውን ነገር በቀላሉ መጠቀም እንድንችል የሚያደርገን ነው። ስለዚህ እሱን ቀጥታ አሳያቸዋለሁ። በመጀመሪያ እንከፍተዋለን። ትዋይላይት ይባላል እንግዲህ፣ ጉግል ፕላይ ላይ ገብታችሁ ታገኙታላችሁ። እኔ ኦልሬዲ ዳውንሎድ ስላደረኩት ነው እንግዲህ ያው ኢንተርፌሱ ይሄን ይመስላል። እንዴት ነው የምንጠቀመው? ይሄን አፕ እንዴት እንደምንጠቀም አሳያችኋለሁ። እንደ እንደከፈት ነው ያ ወይም ዳውንሎድ እንዳደረግ ነው። እዚህ ኖቲፊኬሽን ፓናል ላይ ያመጣልናል ማለት ነው። ኖቲፊኬሽን ፓናል ላይ ያመጣልናል። ትዋይላይት የሚል አለ እንደምታዩት፣ እሱን ነው የምንከፍተው። ከፍተው ቀጥታ ይሄንን እንከፍተዋለን። እዚያ ምን ከፍት ሰዓት ኦኬ። እንግዲህ አ አፑ እንደከፈተ ምንድን ነው የምናደርገው? እዚህ ጋር ፕሮፋይል ዲፎልት እና ቤድ ሪዲንግ የሚላለ እንግዲህ እዚህ ጋር የምንመርጠው ምንድነው ቤድ ሪዲንግ የሚለው ማለት ነው። ለምሳሌ ብዙዎቻችሁ እንግዲህ ትዋይላይት ያስፈልገን ብራይትነሱን እንቀንሰዋል፣ ምናልባት ልትሉ ትችላላችሁ፣ ግን ልዩነት ላሳያችሁ። ይሄው ብራይትነስ እንግዲህ የምንቀንሰው እንደዚህ ነው። ይሄ በምሽት ሲሆን በጣም በጣም በጣም ይሄ ራሱ እጅግ በጣም ጎጅ ነው እና ይሄኛው ና ላሳያችሁ። ብራይትነሱ ራሱ ሙሉ ሆኖ ይህን ትከፍታላችሁ እዚ ጋር ቤድ ሪዲንግ እንዳላችሁት ቤድ ሪዲንግ፣ ከዛ ፕላይ ትልታላችሁ ማለት ይሄው ላይ ስትሉት ምንድን ነው እዚህ ጋር ጨለማ ያደርግብንም አንደኛ ሁለተኛ ኳሊቲ የሚቀንስብን ነገር የለም ነገር ግን ብርሃኑ ወደኛ የሚመጣውን ብርሃን በቃ አጥፍቶ ኖርማሊ ዌብ ፔጆችን መጠቀም እንችላለን የተለያዩ ነገሮችን ለምሳሌ ነጭ የሆነ ፔጅ ብትከፍቱ ኖርማሊ አሪፍ ነው የሚሆነው ማለት ነው ለምሳሌ የኔም ፔጅ ከፍቼ ላሳያቸው እና ይህችን አፕ ያው በደንብ እንድትጠቀሙባት መክራቸው አለውን። በጣም በጣም አሪፍ አፕ ነው፣ ስለወደድኩት ነው ያቀረብኩላችሁ። ይኸው እንግዲህ እንደምታዩት ነው። ይኸው አሁን ፔጁ ነጭ ነው አይደል? ነገር ግን ላይቱ የሚያወጣው ላይት ያን ያክል አይደለም። ምንም ላይን የሚጎዳ ነገር አይደለም። እና ይሄን ደግሞ በደንብ የምታዩት ራሳችሁ ስትጠቀሙበትና ስትሞክሩት ነው እንድትሞክሩት እና እንድትጠቀሙበት ጋብዛችኋለሁ። እና ሌሎች ወደ ሌሎቹ አፖች ደግሞ በቀጣይ እናልፋለን ማለት ነው። በደንብ አሁንም እንድትከታተሉ ነው እንጋብዛችሁ እና አሁን ወደ ሌላኛው እንግዲህ የዛሬው ትምህርታችን እናልፋለን ማለት ነው። እሺ፣ ትምህርታችን ተመልሰናል። እንግዲህ ይህ ቴክኖሎጂ እኔ ራሱ በጣም በጣም ነው ያስገረመኝ፣ እና በጣም ነው ደስ ያለኝ። ምክንያቱም ከዚህ በፊት ራሱ እንዲኖር በጣም ልግ የነበረ እና መኘው የነበረ ቴክኖሎጂ ወይም ደግሞ የፈጠራ ውጤት ነው። እንግዲህ ይህ ምንድን ነው የሚያደርግልን? ዌብሳይት ማንኛውም እኛ ብዙ ጊዜ አሁን ቢቢሲ፣ አልጀዚራ፣ ሲኤንኤን ብዙ አይነት የዜና ዌብሳይቶች አሉ እነሱ ላይ ምንድነው ስንከታተል፣ አብዛኛውን ጊዜ እንግዲህ ሙሉ በሙሉ ማለት ይቻላል በእንግሊዝኛ ነው እና እና ከዚህም በተጨማሪ ጉግል ላይ ለምሳሌ ተማሪዎች ከሆን ወይም ለሆነ ሪሰርች የተለያዩ ነገሮችን ሰርች እናደርጋለን ማለት ነው። ስለዚህ ሰርች በምናደርግ ሰዓት ግን ምንድናቸው በ እንግሊዘኛ ነው ማለት ነው። ስለዚህ እነዚህ ነገሮች ወደ አማርኛ የሚቀይርልን በጣም አሪፍ የሆነ ሶፍትዌር ነው። ነገር ግን ይህን ሶፍትዌር ለመጠቀም ምንም አይነት አፕሊኬሽን አያስፈልገንም ማለት ነው። ስለዚህ በቀጥታ እንዴት እንደምናደርግ አሳያችኋለሁ። በመጀመሪያ የሞባይላችሁ ብሮውዘር ትከፍታላችሁ። ለምሳሌ እኔ ጉግል ክሮም ከፍቻለሁ። እንግዲህ ጉግል ክሮም ላይ ምን ታደርጋላችሁ? ለምሳሌ አሁን አልጀዚራን ሞክረው፣ አልጀዚራ አልጀዚራ ዌብሳይት ጉግል ላይ ሰርች ያድርገው። እየፈለገልን ነው። እዚህ ጋር አልጀዚራ ላይቭ ኒውስ የሚል አለ። እሱን እንከፍተዋለን። እንግዲህ ይሄን በምንከፍት ሰዓት ምንድነው እንግሊዘኛ ነው በአብዛኛው ጊዜ ማለት ነው የሚመጡልን ነገሮች፣ እያንዳንዱ ዜና በእንግሊዝኛ ነው። ከዚህም በተጨማሪ ቅድም እንዳልኳቸው ጉግል ላይ ሰርች የምናደርጋቸው ነገሮች በሙሉ በእንግሊዘኛ ነው፣ አብዛኞቹ ትላልቅ ዌብሳይት የሚባሉት። ለምሳሌ ይሄ አለ የዛሬው ዜና ነው እንግዲህ ቢቢሲ ላይ ይሄ ማለት የምታዩት። ስለዚህ ይሄን አሁን እንዴት ነው እንዴት አድርጌ ነው ወደ አማርኛ ሊተረጉምልኝ የምችለው የሚችለው የሚለውን ነው እንግዲህ ማሳያችሁ። ይሄን ለማድረግ ባክ ብለን እንመልስና እዚህ ጉግል ላይ ያላችሁ ምን ታደርጋላችሁ? እቺ ሶስት ነጠብጣብ አለች፣ እሷ ነው ኦኬ ታደርጉና፣ ወይም ደግሞ ሶስት ነጠብጣብ የሌለው ወይም የድሮ ቨርዥን ላይ ያላችሁ ሰዎች ደግሞ ሲቲንግ ላይ ትገባላችሁ ማለት ነው። ከዛ በኋላ ምናደርጋለን? ሪኩዌስት ዴስክቶፕ ሳይት የሚላለን እሱ ቀጥታ ብቻ ነው ኦኬ። ይሄን በምንጫነበት ሰዓት እንግዲህ እንደምታዩት ምን የሚል ይመጣልናል። ይህን ገጽ ተርጉም የሚል ተጎን ይመጣልናል አይደል? ስለዚህ ይህን ገጽ ተርጉም የሚለውን ኦኬ እናድርገዋለን ማለት ነው። እየከፈተልና ኦኬ፣ በመተርጎም ላይ ይላል እንደምታዩት። ኦኬ ኔትወርክ ትንሽ እንግዲህ የመዘግየት ነገር ይኖራል። ያው በትክስት መከታተል ነው ትምህርቱ ማርክ ስለሆነ፣ ይሄውና እንግዲህ እንደምታዩት አልጂዚራ ዌብሳይት ወደ አማርኛ ቀየራለን ማለት ነው። በጣም የማይታመን ነው። እኔ ራሱ በጣም ገርሞኛል። በእርግጥ ሙሉ በሙሉ አንድ አንድ ቦታ ላይ የሚሳሳትበት ነገር አለ። ማይተረጉማቸው ሙሉ በሙሉ ነገር ግን በእንግሊዘኛ ከምናነበው በአማርኛ ነው የሚሆነው። ያው ሙሉ በሙሉ እንግሊዘኛ ለማይችል ሰው ምን የማያቅ ሰው ሁሉ በጣም አሪፍ አፕ ነው ብዬ ገምታለሁኝ። ከዚህም በተጨማሪ እንግዲህ ያው በደንብ እንዲገባችሁ ሌሎች ዌብሳይቶችን ማሳያችኋለሁኝ። ምሳሌ እንመለስ ከዚህ ውጭ ለምሳሌ ሲኤንኤን ኦር ሲኤንኤን ኦኬ። እዚህ ጋር ለምሳሌ ሲኤንኤን መጥቶልናል አይደል? እዚህ ጋር ሲኤንኤን መጥቶልናል። እንግዲህ ይሄን ምን እናደርጋለን? ይህን ገጽ ተርጉም የሚለውን ያው ቅድም እንደተጠቀም ነው እዚህም ጋር መጠቀም ነው። ኦኬ ይሄን እንደከፈት ነው በመተርጎም ላይ እያለ ነው እና እንግዲህ ይሄ አካል በጣም ጠቃሚ ሆኖ ስላገኘሁት እናንተ መጠቀም ትችላላችሁ። ሞክሩት፣ ዳውንሎድ አድርጉት እና ሞክሩት። ኒካ ኤኒ ዌብሳይት በቃ ማለት ትችላላችሁ በአብዛኛው ይገኘዋል እና እንግዲህ ለተማሪዎች የተለያየ ሪሰርች ለምንሰራ እንዲሁም ደግሞ ቴክኖሎጂ ዜና ወይም ሌሎች ዜናዎችን መከታተል ለመንፈልግ ሰዎች እንግዲህ በቀላሉ የትርጉሙን የእንግሊዝኛውን ትርጉም በቀላሉ እንደዚህ ማወቅ እንችላለን። እና ማንኛውንም እንግዲህ የእለት እለት ኑሯችንን ከቴክኖሎጂ ጋር ያለንን ግንኙነት ቀለል የሚያደርግልን ዌብሳይት ነው ብዬ አስባለሁኝ። ጠቃሚ ሶፍትዌር ነው። ስለዚህ እንግዲህ ለሞባይልም ለኮምፒውተር መጠቀም ትችላላችሁ። ምንም አይነት ሶፍትዌር መጫን አይጠበቅባችሁም እና ይሄን እንግዲህ አፕሊኬሽን በዚህ መልኩ አቅርቤላችኋለሁ። ከዚህ በኋላ የተለያዩ አፕሊኬሽኖችን ስለማቀርብላችሁ እንግዲህ ያላችሁን አስተያየት ዩቲዩብ ፔጅ አለኝ። ዩቲዩብ ፔጅ ላይ የሀበሻ ቴክኖሎጂ ብላችሁ መግባት ትችላላችሁ። ከዛም በተጨማሪ ፌስቡክ ፔጅ ላይ ለኮምፒተር ጀማሪዎች የሚለው ላይ ኮሜንታችሁንና አስተያየቶቻችሁን እንግዲህ እንድታደርሱኝ ጠይቃችኋለሁኝ። አመሰግናለሁ። እንድር ሲመር ነኝ ከሀበሻ ቴክኖሎጂ ባይ ባይ።